የኢትዮጵያ ህዝብ ዕንባ ጠባቂ ተቋም የዜጎች በህገ መንግስት የተደነገጉ መብቶችና ጥቅሞችን የማስጠበቅ እንዳይጣሱ የመከላከል ተጥሰው ሲገኙ እንዲታረሙ የማድረግ ስልጣን የተሰጠው ትልቅ የፌዴራል ተቋም ነው። እንዲሁም አስፈጻሚ አካላት የሚሰጧቸው ኢፍትሃዊ የሆኑ አስተዳደራዊ ውሳኔዎች በወቅቱ እንዲታረሙ የማድረግ ዜጎች መብታቸውን እንዲያውቁና እንዲጠይቁ ከማድረግ ግንዛቤ የመስጠት የመልካም አስተዳደርና በመረጃ ነጻነት መንግስትንና መንግስትን የማማከር ኃላፊነት የተጣለበት ህገ መንግስታዊ ተቋም ነው። ተቋማችን የሚፈጸሙ አስተዳደራዊ በደሎችን መርማሪ አካል ብቻ ሳይሆን ተበዳዮች ተበድለው እንዳይቀሩ መብታቸውን አስጠባቂ እንዲሁም ድምፅ ለሌላቸው ድምጽ በመሆን እያገለገለ ያለ ትልቅ ተቋም ነው። ዛሬ በኦሮሚያ ብሔራዊ ክልላዊ መንግስት ስር በሚገኙ የተለያዩ ዞኖችና ከተማ አስተዳደሮች እንዲሁም በክልሉ ሴክተር ቢሮዎች ውስጥ ከምታገለግሉ ቅሬታ ሰሚ ባለሙያዎችና የዘርፉ አመራሮች የመገኘታችን ሚስጥር በቅንጅት መስራት የበለጠ ውጤታማ እንደሚያደርገን በማመን ነው። የእናንተ ሚና ቅሬታዎችን መፍታት ብቻ ሳይሆን ባላችሁበት ሴክተር ሴክተር ላይ ህዝባችን በመንግስት ላይ እምነት እንዲኖረው በማድረግ የመብቶቻቸው ግንባር ቀደም ተሟጋች መሆናቸውን በተግባር ማረጋገጥ ይጠበቅባቸዋል። እንደሚታወቀው የዓለም ባንክ ቀደም ሲል በአምስት መሰረታዊ አገልግሎቶች ማለትም በትምህርት፣ በጤና፣ በግብርና፣ በውሃና በገጠር መንገድ ላይ በልዩ ልዩ ፕሮጀክቶች አማካይነት ለረጅም ዓመታት ድጋፍ ሲያደርግ የቆየ ሲሆን የህዝብ እንባ ጠባቂ ተቋምም በእነዚህ አገልግሎቶች በፕሮጀክት አፈጻጸም ላይ የሚነሱ ቅሬታዎችን በየክልሉ ካሉ ቅሬታ ሰሚ አካላት ጋር በመተባበር ሲሰራ ቆይቷል። አሁንም በሂዩማን ካፒታል ኦፕሬሽን ፕሮጀክት ወይም ኤችሲኦ አማካኝነት በጥናት የተለዩ ተጋላጭ ወረዳዎችን መሰረት በማድረግ በተፈጥሮ ድርቅ ከተጎዱ ግጭት ባለባቸውና የስደተኛ ካምፖች ውስጥ ባላቸው ወረዳዎች ውስጥ በሚገኙ የትምህርትና የጤና ተቋማት ላይ የህፃናት መቀንጨርን በመከላከል በሀገራችን አምራች ዜጎች በመፍጠር ላይ ያተኮረ ፕሮጀክት ነው። በመሆኑም የኢትዮጵያ ህዝብ ዕንባ ጠባቂ ተቋምም እንደ ቀድሞ ሁሉ ተጋላጭ ወረዳዎች ባለባቸው ክልሎች ውስጥ ካሉ የቅሬታ ሰሚ አካላት ጋር በመተባበር በእነዚህ ወረዳዎች ውስጥ የሚገኙ በትምህርትና በጤና ላይ የሚሰጡ አገልግሎቶች ላይ የሚነሱ ቅሬታዎችን በአግባቡ እንዲፈቱ የበኩልን ጥረት ያደርጋል።